ናት እያሉ ነው የሚያወሩት የነበረው። እና አቡዬ አንቺ የልጆች እናት ያርግሽ ተስፊሽ። ሁላችሁም እዚህ ያላችሁ በጣም ነው የማመሰግነው። እንኳን እውነቱ እንኳን ውመጣ ለዛ ነው አሁን ድንገት ሲልኩልኝ የገባሁት። እና ቲክቶክ ራሱ በቃ የመጨረሻ ነው አቡ፣ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁም እዚህ ያላችሁ ነው መቼም ጥላጥን ማስደሰትኩ ነው፣ ደስ እንዲላቸው። ይሄ ደስ ነው የሚላቸው። በቃ ያው ይህንን ፈልገ አደረግነው ነው የሚሉት። እንደ አንቺ ምን ያህል እኔ ርዳታ በርዳታ እጥፍ እኔ እጥፍ እንድሰራ ለዚህ ህዝብ እንዳገለግል ያለበረኝን መጥፎ ነገር እንኳ አድርጌ ቢሆን የበለጠ ያ ነገር እንድክስ ስላረጋችሁ፣ ትምህርት ስለሰጣችሁን ሞር እሰራለሁ። ቲክቶክን አይመጥነኝም። ለምን መሰለሽ? የምሰደብበት ስለሆነ ከምሰደብ እርዳታ ላይ ጥሩኝ። ከጎናችሁ ነኝ። የተጎዳ ሰው ጥሩኝ ሀቢባዬ ምንም ወደኋላ ኋላ ልልም ከበፊቱ እጥፉኝ ተዘርግቼ ያገለግላለሁ ግን እንዲህ አንቺ ተሰድበሽ ምንም የማያውቁ ህጻናት ልጆች መንገድ ላይ የተማሩ በልጅሽ እንዲህ ስትባዬ ያማል እኔ ስላልለመድኩ ነው ስድብም አላውቅም እኮ እኔን ልጆቼን ባሌን ሁሉ ነገር ይሰድባሉ እናትና አባት ይሰድባሉ በምን መሰለሽ ይህን የሚያደርጉት ሌቦች ህገወጥ ደላሎች ደስ አላት የሆኑ እኛ የሶሻል ሚዲያ ላይ ቀጥታ አባረናት። እኔን አመስግኑልኝ፣ ብቻ ጆከርን ሁላችሁም አመስግኑልኝ። የእኔ በጣም የማከብረው ከእኔ ኋላ ቆሞ የተከራከረ ምንም ሳላደርግለት ምንም ሳልለው ቆሞ እኔ ሲል ሲያደርግልኝ ለገና ደግሞ ያ ሥራ የሚባለው እየዳ ቤት እየገቡ እነሱ ብታይ እኔ እግዚአብሔር እግዚአብሔር ይስጥልኝ። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ለሀቅ ስለቆሙ እኔ እንዳልሆንኩ እየታወቀ እስካሁኑ ሰዓት ድረስ ሀቡዬ እኔ ምንም አይደለም። በቃ አልኩሽ ሞር፣ በቃ እንዳገለግል በጣም ወደ ህዝቡ እንድጠጋ ስላደረጉኝ ብቻ አመሰግናቸዋለሁ። አይሰማኝም። አሁንም ከጎናችሁ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ ሁሉ ያደረጋችሁት ለሰው ነው፣ ለኪሳችሁ አይደለም። ሀቡዬ እንደሱ እንደሚያወሩት አይደለም። እናንተ ለሰው ብላችሁ ስላደረጋችሁት፣ እኔ ደግሞ ከጎናችሁ ነኝ። በጣም ነው የማመሰግነው። መስዬ ምንም እንዳይሰማሽ በእኔ ተሰድባችኋል። አንቺ ውጪም ምንም እንዳይሰማችሁ፣ ለሀቅ ነው የቆማችሁት። እኔ እንዳልሆንኩ ስላወቃችሁ ነው የተናገራችሁ። እኔ ብሆን ማንም ሰው ከጎን አይቆምም። እንዲያውም እኔ ብሆን ኖሮ ትልቅ ውርደት ነው። እንዲህ እያደረገች እረዳለሁ እያለች እንዴት በውስጥ እዚህ ያርጋ ብላችሁ ሌላ ነበረ። ለእኔ ሼም ነው። ደጅ ወጥቼም አልናገርም ነበረ እኔ አፍር ነበረ ባደርግ ኖሮ። ግን የእኔ እንዳልሆነ እየነገርኳቸው እየተናገራችሁ አሁንም ሌላ ድራማ እየሰሩ ይሄ ጥላቻንትን አርቆ አይሄድም። እኔ መጥፎ ሰው ሁኜ ዘረኛ ሁኜ እንደዚህ አይነት ነገር ምክንያት አግኝተውብኝ ቢሆን እንኳ ጥሩ ነገር ከምሰራው አኳያ ተጠርቼ መወቀስ ነው ያለብኝ። ሳራ ለምን እንዲህ ታደርጊያለሽ? ትክክል አይደለሽም፣ አስተካኪ። ካሻት እንዲያርገሻል ተብዬ ብነገር ነው መቶ ነገር ጥሩ ነገር አድርገሽ አንድ ስህተት በማታውቂው ነገር፣ ይሄ ሁሉ ወደ ልጆቼ፣ ወደ ትዳሬ፣ ወደ ስራዬ በጣም ወደ ዘሬ። እኔ ዘረኛ አይደለሁም። ሁሉም ኢትዮጵያዊ ወንድሜ ነው። እከሌ እከሌ ብዬ ማላቅም፣ እስላም ክርስቲያን ምን ብዬ አላቅም። ቤቴ ኢትዮጵያዊ ንጹህ ሙሉ ኢትዮጵያዊ ነው። ቤቴ ያለው ከዘር የለም ከሃይማኖት የለም ከቋንቋ የለም ከማዳላት የለም ሁሉም እኩል አድርጌ ሀያ ምናምን አመት የኖርኩ ሴት ነኝ እና አጉዬ እግዚአብሔር ይስጥልኝ እንዲህ ስላደረጋችሁ እናንተንም እኔንም ስላከበራችሁን ህዝቡም ስላከበረኝ ምስጋናዬ ወደር የለው። እኔ ተንበርክኬ አልቅሻለሁ፣ ለዚህ ህዝብ ክብር ለሰጠኝ ለወደደኝ ፍቅር ለሰጠኝ ምንም ሳላደርግ አክብራችሁኝ፣ ወዳችሁኝ። ለማንም እንዲህ አልተደረገለትም እና ከዚህ የበለጠ ብዙ ነገር አደርጋለሁ። ከጎናችሁ ነኝ፣ አጉዬ ከጎናችሁ። ኑሪልን፣ ሳር ኑሪልን። ስራሽ ነው ያወጣሽ እኮ ሳርቄ፣ ይሄው ህዝብ እኮ የተከራከረልሽ አንቺ ሜልካም ስሉ እንችለው ስራሽን ስለሚያቅ ነው። ገባሽ አለት መጥፎ ሰው ብትሆኝ ማንም አይቆም ነበር። አንቺ ጥሩ ሰው ስለሆን ችለው አንቺ በጣም ብዙ ሰዎች እንረድተሻል። ለብዙ ሰው ስንት ሰው እኛ ቤት መጥቶ ትኬት ትችለሻል። ስንት ሰው ታሞ መታከሚያ ዋጥተሻል። ስንት ለስንት ሰው ይቃማ ማሰርተሻል። እን አንቺ መልካምነት ሽንታቂያለች፣ ህዝቡ የሚያውቃል። ለኔጌቲቭ ሰዎች አትጨነቂ። ለመጥፎ ሰዎች ሲያወሩ ውለው ቢያድሩ ለውጥ አመጡ። መጥፎነታቸው ኦልሬዲ ይታወቃል። በቃ ምንያ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ። አቡዬ በቃ እልያዛችሁ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ስትፈልጉ በዋትስአፕ እንትን በሉኝ። በቃ በጣም ነው የማመሰግነው። ቴንኪዩ እርዳታ ካለ መጣለሁ። አቡዬ አለው ከጎን ወስዬ ሁላቸውም ሁላችሁም ጥሩኝ። እርዳታ ሲኖር የተቸገረ ሲኖር አለው ከጎናቸው፣ አለው። ከዚህ በኋላ ዳብል አድርጌ ነው የምረዳው። ዳብል አድርጌ ነው ማስደስታችሁ ተስፍሽ ለዛ ለጠየቀኝም

ጉዳት እንዳለው ሁሉ ጥቁሩ ደግሞ የጎላ ነው። አንቺ ከምትሰሪያቸው በቅርቡ እንግዲህ የተፈጠረውን ምናልባት እዚህ ብዙዎቹ ሊያውቁ ይችላሉ። በኢትዮጵያ የታላቅ ሴት ሽልማት ዓለም አቀፍ የሆነ ተቋም ነው። እሷ ነበረች ያሸነፈችው ያንን ማሸነፍሽን አንቺን ለእጩ ያቀረቡት በአላበሻ ፔጅ ላይ የሚለቀቁ እንግዲ የምትቀበሪበት የምታደርጊያቸውን ስራዎችን እያዩ እና እኛም አንቺን አውቀን ስለ አንቺ የወገባችን ንገተለን እንግዲህ የምንከራከርበትም በማህበራዊ ሚዲያ የጤንሽ ነው። እና ብዙ ተስፋ እንዳትቆርጪ ብዙ ወዳጆችን ያፈራሽበት ነው። ሀገር ያመሰግንሽ ነው እና በጥቃቅን ነገሮች ተስፋ ቁረጪ፣ በርቺ ግን አለ እንደሚሆን ብዙዎችም ያሉ ምን ያህል ቤተሰቦች እንግዲህ ምን ያህል እንደሚወዱሽ በማህበራዊ ሚዲያ ነው እንግዲህ ይህ ሁሉ ሰዋችፊበት ተጠቅሞች አለ

ከሰው ይልቅ ማለት ፈጣሪ ነው የሚያውቀው የምታደርጊው ነገር። ስለዚህ ሺ ነገር ልንሰማ እንችላለን፣ ግን ለሁሉንም ሰው ጆር ከሰጣልማ አንኖርም። እውነት ዛሬ አንቺም ያን የምትመክሪ ሰው ልጅ። ስለዚህ ተረጋግ እነዚህ ተያቸው። ማንነትሽም ብዙ ሰው የመሰክርልሻል። እሺ ሃይቲ እሺ፣ አመሰግናለሁ ቅልቦችን ሁላችሁን ፎሎ አርጉት። ሳርጌን ቅልቦችን፣ ታሜን፣ መሲ፣ ብሪስቶንን ፎሎ አርጓቸው። እነዚህ መልካም መልካም እህትና ወንድሞቻችንን ፎሎ አርጓቸው። መልካምነት ይብዛ ይለምልም። መልካም ሰዎች ይብዙ። ሶሻል ሚዲያ ላይ መጥፎ ሰዎችን፣ ተሳዳቢዎችን፣ ዘረኞችን ምናምን አታብዙ። መልካም ሰዎችን አብዙ። ሶሻል ሚዲያ ላይ መልካም ሰዎች ሲበዙ፣ ደግነት፣ ቅንነት ሲበዛ የተቸገሩ ሰዎች ይረዳሉ። ተበደሉ ሰዎች ፍት እና ልጁን ባለ ጉዳይዋን አስገቧት። ፕሊስ፣ መስዬ እንዲሁ አለው። ሲጠሩኝ እኮ ዋሽታችሁ ነው። የኔ ማር በጣም ይቅርታ፣ ቅድም ሳትጨርሺ። ችግር የለም፣ እሺ? በማየሙት እምቢ እንዳትኝ፣ እሺ? እኔ ራሴ መክፈል ነው ምፈልገው። ስቦታ አ ስልክ ንገዛ ነው። እሺ፣ ለማን ነው? ለልጅቷ፣ ለተበደለች ዋልት። ስልክ ንገዛ እኔ ነኝ ምገዛላት። የትናንት ኢትዮጵያ ውስጥ ነው ያለችው እችናትን ምግብ ቤት ስትሰራ የነበረችው ምግብ ቤት ችግር፣ አዲስ አበባ አዲስ አበባ ነች። ማሬ እንዳትናገሩ። አዲስ አበባ የሚቀበልልሰለ አዲስ አበባ የሚቀበልላት ሰው ካለ እኔ ለአክስቴ ልጄ የላኩት ሳምሰንግ ስልክ ካለና እሱን ስልክ ትወስዳለች። ችግር የለው እኔ ምከፍለው ከሆነ ሰው መግዛት ስፈልግ ላልቀራሽ ነው። ምን ብዬሽ አለው? ባለፈው ኖርማሊ ከካምፓኒ ይሄን ሰሞኑን እርዳታ ላይ ተሳትፌ አላውቅም ሲሰጡን አንዳንድ ስልክ ምንም፣ እኔ ወይ ፀጉሬ የምሰራበት ነው ወይ የሆነ ነገር ማድረግበት ነው፣ ችግር የለውም።

ግፍ የሚጠየም ህዝብ ደግሞ ለሀቅ የቆመ ከተበደገውን የሚቆ- ህዝብ ደግሞ ዝም አይልም። የአቅማችንን እናብዝሻለን። እሽቴ አይዞሽ። እናንተ ብርታት የሆናችሁ ሰዎች እናመሰግናቸው። እኔ ያላቀም የምሬን ነው። በጣም ትለያላችሁ። አንተንም ቆም እናመሰግናለን። የእውነት እንዳንተ አይነት ደግሞ እንደዚህ ለሀቅ የተበደለን ሰው ይዞ አንተ ባታመጣት ከየት እናገኛታለን? ማለት መሲ፣ መጀመሪያ መጣቻል። መሲን አስገቧት፣ ለመስግና። ከመሲ ቀጥሎ ደግሞ አንተ አሁን መሲ ይገባል ያለኝ ላኪኝ ይሄዳለሁ፣ ችግር የለውም። ከልቦች ተበላገር ምናምን ነገር ከፈለገ ችግር የለውም። እነዚህ የሚቀርቡ ሰዎች ካሉ ጊዜ ልቀርባሉ ተባለ። ወንድሜ በጣም እናመሰግናለን። በየቦታው እኛ በየቦታው በየቦታው አግዛለሁ፣ በቅንነት አግዛለሁ የሚሉ ቅን ሰዎች እየበዙ ነው። እሳይ ሊመስሉ የምንፈልገው በየአገሩ በየቦታው እንደዚህ ለሀብ ያለ ምንም ጥቅም ወገኑን ማገዝ የሚወድ ሰው እዩት፣ ቅንቦች በጠራ ነው ቁጥር መቶ ለእኛ አረብ ሀገር ላለ ለእህቶቻችን ጊዜውን ጉልበቱን መሰቡ ያግዘናል። ተመልከቱ፣ እንደዚህ አይነት ቅን ሰዎች ነው እንዲመስሉ የምንፈልገው ሚዲያ ላይ። እርግጠኛ ነኝ የሁላችሁ ሀሳብ ነው። እንመሰግናለን። በጣም እንትን ምናልባት እንትን ስልኩን ሲሰጣት ኢንተርኔት የሚያስፈልጋት ከሆነ የአንድ ዓመት ኢንተርኔት ዋይፋዩን እራሱን ኢንተርኔቱን አስሞልቼ ከስልኩ ጋር ነገ ብራዘር ያመቻችላትና ዋይፋይውንም እሱንም ይሰጣታል። የአንድ ዓመት ኢንተርኔትና ስልኩ፣ ከዛ ቲክቶክ ላይ እንደፈለግ ከቶችሽ ጋር ይገናል። ይሄንን ማረግ ሀበሻ ና በሀቡስም ነው ሶማች አዲስ ስልክ ከዋይፋይ ጋር ይገባል ስለዚህ በራስሽ ቲክቶክ ትመጣለሽ በጊፍት የሚያንገሶሻል በገንዘብ እሺ ነው ነው ሰው ነው ነው ነው ነው ነው ነው